በአብ በወልድ በመንፈስ ቅዱስ ስም አሜን። እኛ ዛሬ ማዕረገ ስቆቆስነት ስንችሆ ያለንን ታምሮ ሁሉ ከዚህ በታች ገታለን። ጥንታውያን አባቶቻችን ያስተማሩትን ትምህርት፣ የሰሩትን ስርዓት፣ የወሰኑትን ሕገ ቤተክርስቲያን በክብ እንጠብቃለን በቤተክርስቲያናችን ታማኝ አገልጋዮች እንደሆንን እንገልጣለን። በ325 ዓመተ ምህረት በሌ 318 ዓመተ ምህረት በቅዱሳን አባቶች ውሳኔ አክብረን እንቀበላለን፣ እናስተምራለን። እሱም እግዚአብሔር አምላክ ተቀዳሚና ተከታይ የሌለውን ልጁን ወደ እኛ እንደላከ አንድያ ልጁ ኢየሱስ ክርስቶስም ለአባቱ በመታዘዝ በፈቃዱ ወደ እኛ እንደመጣ ሰው ሆኖ ሰው እንደሆነ ስጋንም እንደለበሰ እናምናለን። ይህን ክርስቶስ ሰው የሆነ አምላክ እንደሆነ፣ አምላክ የሆነ ፍጹም ሰውም እንደሆነ እናምናለን። ይህንም እናስተምራለን።

አንድ ባህሪ እንደሆነ እናምናለን እንዲሁም እናስተምራለን። ከሁለት ባህሪ ወደ አንድነት ከሁለት አካላትን ወደ አንድነት እንደተዋሃደን እንቀበላለን እናስተምራለን። ከዚያም ወዲህ በልዩ ልዩ ጉባኤ አባቶች ወሰኗቸውን ኦርቶዶክሳዊ እምነትና ትምህርት ያለመጨመር ያለመቀነስ እንቀበላለን እናስተምራለን። የኢትዮጵያ ኦርቶዶክስ ቤተ ክርስቲያንን ከጥንታውያን አብያተ ክርስቲያናት አንዱ አንድ መሆኗ መጠን ቤተ ክርስቲያናችን የምታምነውንና የምታስተምረውን ትምህርት አክብረን እንቀበላለን እናስተምራለን። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የምታስተምረውንና ይዛው የቆየችውን ኦርቶዶክሳዊ የሆነው እምነትና ትምህርት ባህልና ስርዓት እኛም እንጠብቃለን እናስተምራለን። ዘመን አመጣሹን ኦርቶዶክሳዊ ያልሆነውን ስርዓተ ትምህርትና ስርዓተ ሃይማኖት እናወግዛለን። ለቤተክርስቲያናችን እንታዘዛለን። ቀኖና ቤተክርስቲያንንም ቀኖና ቤተክርስቲያንንም ተከትለን እንኖራለን፣ እናስተምራለን። ስብሐት ለአብ ወልድ ወመንፈስ ቅዱስ ላ